አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 24 በዚህ ዕለት ተጋዳይ የሆነና የከበረ አባ ሙሴ ፀሊም ኢትዮጵያዊ የዕረፍቱ መታሰቢያ ነው። ይህም አባት የቀድሞ ሕይወቱ ወንበዴ፣ ቀማኛ፣ ዘራፊ ሰዎችን የሚገድል ነበር። ነገር ግን እግዚአብሔር ከዕለታት አንድ ቀን በመልካም አጠራር ጠራው። ነገሩም እንደዚህ ነው። ሰዎች በአንድ ቦታ ተቀምጠው በአስቄጥስ ገዳም ያሉ አባቶች እግዚአብሔርን ይነጋገሩታል፣ እግዚአብሔርን ያዩታል እያሉ ሲያወሩ ሰማ። እርሱም ተነስቶ ትጥቁን እንደታጠቀ ወደ አስቄጥስ ገዳም ሄደ። በዚያም አባ ኤስድሮስን አገኘው። አባ ኤስድሮስም ወደ አባ መቀርስ ላከው። አባ መቀርስም የክርስትናን ትምህርት አስተምሮ የክርስትናን ጥምቀት አጠመቀው። በዚያም መንክሶ ከመነኮሳት በላይ መጋደልን ጀመረ። ሰይጣንም በቀድሞ ኃጢአቱ ይፈትነው ነበር። ነገር ግን አባ ሙሴ ጸሊም በተጋድሎ ጸና። እንዲውም የአባቶችን የውሃ መቅጃ እየያዘ ሩቅ ቦታ እየሄደ ውሃ እየቀዳ ሌሊቱን ሁሉ በአባቶች ደጅ ውሃ እየሞላ ያኖር ነበር። ነገር ግን ይህን ተጋድሎን የተመለከተ ሰይጣን እጅግ አድርጎ እግሩን አሳመመው። እርሱም በተጋድሎ ጸና። ሰውነቱ እስኪጣበቅ እስኪደርቅ ድረስ ተጋድሎን መጋደል አበዛ። እግዚአብሔርም ጽናቱን አይቶ ከደዌው ከበሽታው ፈወሰው። በኋላም ክህነትን ተቀብሎ በአምስት መቶ መነኮሳት ላይ አበምኔት ሆኖ ተሾመ። ነገር ግን በርበራውያን አንድ ቀን ወደ ገዳማቸው መጥተው ሊገድሏቸው ፈለጉ። አባ ሙሴ ጸሊምም መነኮሳቱን በርበራውያን ሊገድሉን እየመጡ ነው፣ መሸሽ የሚፈልግ ይሽሽ አላቸው። እነርሱም አንተስ አባታችን አትሸሽምን? አሉት። እርሱም ይህን ቀን በጉጉስ ስጠብቀው ነበር፣ ሰይፍ አንስቶ የገደለ በሰይፍ ይሞታልና አለ። እርሱም ከሰባት ከሌሎች ከሰባት መነኮሳት ጋር ሆኖ በበርባራውያን እጅ በሰማይትነት ሞተ። በእውነት የዚህ አባት በረከቱ የሰባአቱ መነኮሳት ሰማይታት በረከታቸው፣ የአባ ኤስድሮስ የአባ መቃርስ በረከታቸው ረዴታቸው ይደርብን። ሰላም እብል ለሙሴ ጸሊም እንተነበረ እጉሰ ውሳጤ ገዳም ሶበ ተዘከረ ኩሎ አከያቲሁ ዘቅድ እትቀጠ ሊቪ በመጥባይተ በርበር ይወም ዘእንበለ ደም እይነጽህ ደም የሰማይታት የጻድቃን በረከታቸው ረዴታቸው የአምላካችን የኢየሱስ ክርስቶስ ምሕረት ይቅርታ አይለየን። ወስብሃት ለእግዚአብሔር ወለውላዲቱ ድንግል ወለመስቀሉ ክቡር ይቆየን።